ቅዱስ ፓትርያርክ ብፁዕ ቅዱስ አቡነ ማትያስን ጨምሮ ብፁዋን ሊቃነ ጳጳሳት በሰሞኑ ጉዳይ የቤተ ክርስቲያንን ዶግማና ቀኖናን በተመለከተ በይፋ ዝምታቸውን ሰብረዋል። ሰሞኑን ታሪክ እየሰሩ ያሉ አንገታችንን ቀና እንድናደርግ እያደረጉ ያሉ ድንቅ አባታችን ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ዲዮስቆሮስ ፍኖተ ጽድቅ ጎሮሮ ላይ ቆመዋል። ሙሉ መረጃውን በዝርዝር መረጃችን በስፋት የምናስደምጣችሁናል። የቤተ ክርስቲያናችን የዘመኑ ፈተናና ስጋት የፍኖተ ጽድቅ ማህበር ባለቤትን በተመለከተ አስቸኳይ መልእክትም ተጋርቷል። እኝን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣችሁናል። ሰላም ጤና ይስጥልን። በምላው ክፍል ዓለማት የምትገኙ ውድ ኦርቶዶክሳውያን በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን በየዕለቱ የምናደርሳችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም ቪዲዮችን ከወደዳችሁ ላይክና ሼር እንድታደርጉ የጠየቅን ወደ መረጃዎቹ እናመራለን። የቤተ ክርስቲያናችን የዘመኑ ፈተናና ስጋት ይህ የምትመ የመለከቱት ሰው አቶ ጸጋዬ ይባላል። አቶ ጸጋዬ የሮዳስ ቀለም ፋብሪካ የሱፐር ፋይበር የውሃ ታንከር፣ እንዲሁም የሱፐር ፋይበር የአበባ መስኪያና ማስቀመጫ ማምረቻ ፋብሪካ ባለቤት ነው። በተዘዋዋሪ ደግሞ የፍኖተ ጽድቅ ማህበር ባለቤትም ጭምር ነው። ይህ ሰው ነው በተለያየ ዘመን ለቤተ ክርስቲያን የታድሶ ትምህርት ሰባኪያን፣ ዘማሪያን፣ ጳጳሳት፣ ማኅበራት የገንዘብና የማቴሪያል ድጋፍ በመስጠት የጀርባ ጥንታቸው ሆኖ ሲያገለግል የነበረው ሰው። ለምሳሌም የቅርብ ጊዜ የታድሶ እንቅስቃሴ ውስጥ የነበሩትን እነ በጋሻው ደሳለኝና ጓደኞቹ በአጠቃላይ ከገንዘብ ድጋፍ እስከ ታውሎጎስ ቴሌቪዥን ጣቢያ እስከ ማቋቋምም፣ ላሰገድ ቃላውዲ የታድሶ ቡድን ከገንዘብ ድጋፍ እስከ ቃላውዲ ቴሌቪዥን ጣቢያ እስከ ማቋቋም የደረሰ ሲሆን እነዚህና በጣም ብዙ በርካታ ታድሳውያንን በየክፍለ ሀገሩ በመመልመል በራሱ ፋብሪካ ውስጥ በማሰልጠን የስህተት ትምህርቶቹን ቤተክርስቲያን ውስጥ ገብተው እንዲሰብኩና እንዲያሰራጩ በማድረግ ቀዳሚውን ተግባር የያዘ ጉምቱን ባለ ሀብት ነው። በጥቂት ዓመታት ውስጥም ቤተክርስቲያንን ይቅርታ ጠይቆ ከላይ ከጠቀስኳቸው ተግባራት ከአሁን በኋላ ላይሳተፍ እስካሁን በገንዘብ አታሎ የወሰዳቸውንም አገልጋዮች፣ ምእመናን በቻለው መጠን ጥረት አድርጎ ወደ ቀድሞ ቤታቸው ኦርቶዶክስ ተዋሕዶ ሊመልስ ቃል ገብቶ ወደ ቤተ ክርስቲያን ተመልሷል። ከተመለሰም በኋላ በቤተ ክርስቲያን ውስጥ ለተለያዩ አድባራትና ገዳማት እንዲሁም አገልጋይ ሰባኪዎች፣ መዘምራን ለአገልግሎት ጥሪ በሚቀርብበት ሰዓትም ከፍተኛ የገንዘብ ድጋፎችን በማድረግም በተጨማሪም ክህነቱን ሙሉ ለሙሉ በሚባል ደረጃ በማደስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቴሌቪዥን ጣቢያን ሙሉ በሙሉ ወጪም የማቴሪያል ድጋፍ በማድረግ ስሙን ለማደስ ከፍተኛ ጥረቶችን እያደረገም ይገኛል። ለዚህም ቤተ ክርስቲያን በተለያዩ መድረኮችም የተለያዩ እውቅናና ስጦታዎችን አበርክታለታለች። በተጨማሪም ፍኖተ ጽድቅ ለተባለው በፋብሪካው ሰራተኞች ስም ለተቋቋመው የግሎ ማህበር እውቅናም አግኝቷል። በተጨማሪም ፍኖተ ጽድቅ የሚል አዲስ ቴሌቪዥን ጣቢያ የመጀመሪያ ደረጃ እውቅናም ተቀብሏል። ግሩ ግን አቶ ጸጋዬ ይህን ሁሉ ያድርግ እንጂ ዛሬም የቤተ ክርስቲያናችን የዘመኑ ፈተና መሆኑን አላቆምም። ዓለም ገና በሚገኘው ፋብሪካው ቅጥር ግቢ ውስጥም ባለው ትልቅ አዳራሽ ውስጥ አርብ አርብ በሚካሄደው የሰራተኞች ጉባኤ ላይ የተለያዩ አገልጋዮች፣ ዘማሪያን፣ ሰባኪያን፣ ጳጳሳት ጭምር በየቦታው እየተገኙ የሚሰጧቸው ትምህርቶች የቤተ ክርስቲያናችንን ዶግማን የሚነቀንቁ ከመሆናቸውም በላይ እነዚሁ ትምህርቶችን በራሱ የፍኖተ ጽድቅ ሚዲያ እንዲሰራጩ መደረጉ ሰውዬው ዛሬም ባይነ ቁራኛ እንድንመለከት ያስገድደናል። በተጨማሪም ጸጋዬ ዛሬም የቤተ ክርስቲያናችን የዘመኑ ፈተናና ስጋት መሆኑን አላቁምም። ቤተ ክርስቲያናችን እልፍ ባለጠጋ ሆኖ ልጆችን አፍርታለች። በስነ ስርዓት ሰብስቦ ይዞ መቀመጥ መቻል የእረኞች ተግባር ሲሆን፣ ግን ደግሞ በአንድ ባለሀብት ጥገኝነት ስር ወድቃ የቤተ ክርስቲያንን አጥር እንደፈለኩ አፍረሺ ገነባለው የሚል አስተሳሰብ ካለው ሰው ጋር ያላት ቅርኝነት በጊዜው መስመር ካልተበጀለት ነገ አደጋው ብዙ ሊሆን ስለሚችል ጥንቃቄ ቢደረግ መልካም ነው የሚል መልእክት ተጋርቷል። ሰሞኑን ታሪክ እየሰሩ ያሉ አንገታችንን ቀና እንድናደርግም እያደረጉ ያሉ ድንቅ አባታችን ብፁ አቡነ ዲዮስቆሮስ ብፁ አቡነ ዲዮስቆሮስ ፍኖተ ጽድቅን በተመለከተ ጠጠር ያሉ መልእክቶችን እያጋሩ ይገኛሉ። ፍኖተ ጽድቅ የተባለው ማህበር እመቤታችን ቅድስት ድንግል ማርያምን በተመለከተና በሌሎች ሃይማኖታዊ ጉዳዮች ላይ ከቤተ ክርስቲያኗ አስተምህሮ ውጭ የሆነ ትምህርት ቀርጾ በማስተላለፉ ምክንያት በአምስት መሰረታዊ ጉዳዮች ላይ ማብራሪያ እንዲሰጥ አየር ላይ የጫነው ቪዲዮ እንዲወርድና ሙሉውን የቪዲዮ ቅጂ ለጠቅላይ ቤተ ክህነት የማኅበራት መምሪያ በቀጣይ እንዲያስገባ ማኅበሩ እንዲታገድ ቀጭን ትዕዛዝ ሰጥተው ከርች መውታል። ፍኖተ ጽድቅን አቅልላችሁ አትዩት። ከ50 ሚሊዮን ብር በላይ አውጥቶ የዮቲሲን ስቱዲዮ ያሳደሰ ቤተ ክርስቲያንን ብቻ ሳይሆን አገልጋዮቿን ጭምር በሁለት በገንዘብ ኃይል አስቀድሞ የያዘ ፕሮጀክት ነው። እንግዲህ አባታችን ይህንኑ እጁ ረጅም ድርጅት ባንዲት በጣሽ ወረቀትና በሁለት መስመር ቀጭን ትዕዛዝ ነው ልሳኑ የዘጉት አንገት የሚያስደፉ አባት ተብዮች እንዳሉ ሁሉ አንገታችንን ቀና እንድናደርግ የሚያደርጉን አባቶች ስላሉን ምእመናን በፍጹም ተስፋ መቁረጥ የለብንም። ይህንን ጉዳይ በተመለከተም ብፁዓን ሊቃነ ጳጳሳት ተሰብስበው ጠንከር ያለን ውሳኔ አስተላልፈዋል። በመንበረ ፓስያሊክ ጠቅላይ ቤተ ክህነት በሊቃውንቱ ጉባኤ የተዘጋጀው ዝክረ ኒቂያ የተባለ ዓለም አቀፍ ታላቅ የምክክር ጉባኤ ሚያዝያ 20 ቀን 2017 ዓ.ም የተካሄደ ሲሆን ብፁዓን ሊቃነ ጳጳሳትም በዚህ ላይ በሰሞኑ ጉዳይ ጥብቅ የተባለን መረጃ አጋርተዋል። ጉባኤው በብጹዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጸሎት የተከፈተ ሲሆን በመንበረ ፓትርያርክ ጠቅላይ ጽህፈት ቤት ጽርሐ ተዋሕዶ አዳራሽም እየተከናወነ ይገኛል። ቅዱስነታቸው በጉባኤው ላይ ባስተላለፉት መልእክትም የቤተ ክርስቲያን ዶግማና ቀኖና ሳይበረዝ እንዲጠበቅ የሊቃውንት ግዴታ መሆኑን በመጠቆም ይህንንም መወጣት ይገባቸዋልም ብለዋል። ብጹዕ ወቅዱስ አቡነ ማትያስ አክለ በተለይም ተቆጣጣሪ አልባ አካላትን መቆጣጠርና ቅድስት ቤተክርስቲያንን የመንከባከብ ኃላፊነት ሊቃውንቱ ነው የሊቃውንቱ ነው ሲሉም ተናግረዋል። ብፁዕ አቡነ አብርሃም የመንበረ ፓትሪያሊክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ በበኩላቸውም ሰላምን የሚመሰርት ስራ ለመስራትም ወደኋላ አንበል ሲሉ ተናግረው ከመለያየት ይልቅ አንድነትን እንስበክ ሲሉ መልእክታቸውን አጋርተዋል። በሌላ በኩል የሊቃውንቱ ጉባኤ ዋና ሰብሳቢ የሆኑት ክቡር መጋቤ ብሎ እዝራ የቤተ ክርስቲያን ልልና እናም ቅቡልነት ዛሬ ጥያቄ ውስጥ በመግባቱ እናም ጠያቂ ትውልድ መብዛቱን ተከትሎ የቅድስት ቤተ ክርስቲያንን ልልና የትውልዱን ጥያቄ ለመመለስ የልዩ ጉባኤ ተዘጋጅቷልን ብለዋል። በምክክር ጉባኤ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስራ ኃላፊዎች፣ ጥሪ የተደረገላቸው ሊቃውንት ቤተ ክርስቲያን እናም እንግዶችም መንገዶችም ታድመዋል። በትላንትናው ዕለት የመክፈቻ ጉባኤው በሚከተሉት ነጥቦች ላይም ውይይት መድረኩን ከመምህር በትላንትናው ዕለትም ጉባኤው በሚ ከተሉት ነጥቦች ላይም እንደሚወያይ አስታውቋል። የአስተምሮቻችን አሰጣጥ፣ የክነት አሰጣጥ፣ የምንኩስና አሰጣጥ ከጋብቻ ላይ እናም ከልጆች አስተዳደግ ላይ ቢሰራ መመሪያም ቢኖረው ተብሏል። የገድላት የድርሳናት ህትመት የሊቃውንት ጉባኤ ሳያያቸው በህትመት መውጣት የለባቸውም። በግል የሚታተሙ መጽሐፍት በግለሰብ መታየትም የለባቸውም። ለምሳሌም የዜማ መጽሐፍት የተረጓሚ መጽሐፍት ቅዱስ ሲኖዶስ ፈጥኖ ምላሽ መስጠት አለበት። ምዕመናን ትውልዱን መጠበቅ አለብን። የቤተ ክርስቲያን ሥርዓት ቀኑና ሻሻል ተጨማሪ ስራ ተቀኑና በጽሁፍ ቢዘጋጅ የሊቃውንቱ በየጉባኤ ቤቱም የሚለያዩባቸው ነገሮች ሊቃውንቱን ተወያይተውበት በቀኑና ቢታሰር ወዘተ የሚሉ በርካታ ነጥቦችም ተነስተዋል። ጉባኤው እስከ ሚያዝያ 22 ድረስም ይቀጥላል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸርቆዩልን።